ጫት ቃሚ ነው የሚባለው ወይስ ጫት ቢ ነው የሚባለው? አይ ፍፄ በጣም ነው ያሳቀኝ። በጣም የሚያምር ነበር። ጫት ያመረቅናል ጫት ያመረቅናል። በጣም የሚገርም ቪዲዮ ነው። የዛሬ ፕራንክ ያበደ ፕራንክ ነው። በጣም በጣም ወድጀዋለሁ፣ ማርያምን ነው የምላችሁ። በጣም የሚያምር ፕራንክ ነው። ያው ጫት ሺሻ መጠጥ አድርገው ሃይሚን ፕራንክ ሊሰሩ ነው የመጡት። እኔ ማርያምን ነው የምላችሁ። በመጀመሪያ ደረጃ ስለ ፍፄ ፍፄ ነው ያሳቀኝ ከምንም በላይ መሃል መሀል ላይ ጣል የሚያረጋት ነገር የሚያጋግላት ነገር፣ ዝም በይ ይጭመቅሻ። ብሩኬ የጫመቀኝ እኮ ምናም ብላ ስትንጨንጨ ይጭመቅሻ ጫት ቃሚ ነው የሚባለው ወይስ ጫት ቢ ነው የሚባለው? አይ ፍፄ በጣም ነው ያሳቀኝ። በጣም የሚያምር ነበር ቪዲዮ። ቡራዬ እንግዲህ እናንተ አደገኛ ቃሚ ነው መስሉ ሲታዩ በቃ ሺሻ እቃውን ዱቋ አርጎ ምናምን ጭሳጭሱ ደግሞ ጭሱ ደግሞ፣ ዛሬ ቪዲዮ ራሱ ጥራት የለውም በጣም በጭስ ተወሯል ቤቱ ራሱ ማለት ነው። በጣም ነው የገረመኝ እናንተ። እንዶ ጭንቅላችሁ ኬን ነው የምታመጡት? ግን ቤተሰብዬ፣ ቡሩኬና ሀይ ፍፄ ሺሻ እቃውን ባታመጡት ይመረጥ ነበረ። ሺሻ እቃ ጥሩ አይመስለኝም። ለመመሰላችሁ የእኛ ሕዝብ ጭንቅላቱ ትንሽ ስለሆነ ሺሻ እቃውን ሲያ አይ አጭሱ ነበር እኮ አውቀው ነው እንጂ ለሙድ ነው እንጂ ምናምን ሊሉ ስለሚችሉ ሺሻ እቃው ባይመጣ ጥሩ ይመስል ነበረ። መጠጡና ጫቱ ይበቃ ነበር ለፕራንክ። ሺሻ እቃው ባይመጣ ደስ ይል ነበር። ግን ያው ሀይሜ እንድታምንበት ና፣ ሀይሜ ፕራንኩ እንድታምንበት ብላችሁ ነው ያመጣችሁት እናንተ ተከራይታችሁ። ግን ተከራይታችሁም ይሆናል ሺሻ እቃው። ሺሻ እቃ በነገራችን ላይ አዲስ አበባ ላይ ይከራያል። ተከራይቶም ይሆናል ያመጡት ማለት ነው። በጣም የሚገርምና የሚያስቅ ፕራንክ ነበረ። ብሩቲ ግግም ብሎ ልክ እንደሚቆሙ ማናንተ ልክ እንደሚቆሙ እኮ ነው። በቃ አነጋገራቸው ምናምን ማርያምን ፍርስ ነው ያደረገኝ። እኔ በቃ እንዴ፣ ምን አይነት ሀሳብ ነው ይሄ? አይሚን ለማሳበድ ይሄ ሁሉ ነገር አይሚ የኳ አሳዝነችኝ። እኔ ፍቅር እንዴት እንዳለች በቃ ብላ ብላ ሲያቅታት ጫቱን ጫቱን አንስታ ስትበት ነው እንዴ አይሚ ፍፄ። እኮም እንዴ ሀይሚ ጫት እንደዚያ አይበትንም። አይ ነው ይበትናል ጫት እንደዚያ አይበትንም። ጫት እንደዚያ አይበትንም። ወይኔ እናቴ ሙሮጌ ደግሞ ብዙ ብርኮን የወጣበት ምናምን፣ እንዴ ምንድን ነው ቢራው ደግሞ፣ መስበሪያውም ቢራው መጥቷል። ረረ የዛሬ ፕራንክ ማርያምን እኔ በቃ እኔ ተመችቶኛል በጣም ስቄ ስቄ ማርያምን ስቄ ነው የጨረስኩት። መሀል ማለፍ የፍጼ ማጋጋል እያጋጋለ ደግሞ ብሩክ የመጨረሻ ሀይምን እንደዚህ ሲያቅፋት ጨመቃት መሰለኝ። ጨመቀኝ፣ ጸጉሬን ጨመቀኝ ዛሬ በጣም ነው ያሳቀኝ። እግዚአብሔርን ጨምከኝ፣ ጸጉሬ ምናምን ብለው። ከዛ በግድሳ ይጭመቅሻ ፍፄ፣ የደማል ይጭመቅሻ። ምን ችግር አለ ቢጨምቅሽ? እንዴ ሊስቷ ላይ ተጫወታችሁባችሁ እኮ እናንተ። እኔ ግን በጣም አስደስቶኛል። በጣም የሚያምር ፕራንክ ነው። ያው አንዳንዶች ሰዎች ሌላ ነገር ያስባሉ። ብታስቡም ባታስቡ ምንም አታመጡም። ይሄ ፕራንክ ነው ደስ የሚል ነው። እኔ በቃ ማንኛውም ሰው የሚሰራው ፕራንክ ነው፣ እንዲሁም እኔ ያሰብኩት፣ እንዲሁም ከሺሻው ይልቅ ሲጋራውን ይዘው አውቀው ሲጋራ ቢይዙ በጣም ያበደ ነበር የሚሆን። የበለጠ ደግሞ ከሺሻውን እቃ ከሚያመጡ ሲጋራ ዝም ብሎ ቢይዙ ይሻል ነበረ። ለአይንም ሺሻ እኔ ሺሻ ብዙ ስም ይሰጣል ቤተሰብ። ለዛ ነው እሺ ቤተሰቦች እና ብሩኬም ፍፄም አደገኛ ፕራንክ ነው የሰራችሁት። እናንተ ሶስታችሁ ስትገናኙ እኮ አደገኞች ናቸው። አብሶ ፍፄ አንዴ ካይሚ አንዴ ከብሩኬ እያልክ በቃ ታፋጃቸው አለ ደስ ይላል። ግን እኔ ትመቸኛ ለማርያም ፍፄ በጣም በጣም ነው የሚያምረው የዛሬ ፕራንክ። እኔ እንደውም ያንተን በጣም ያሳቀኝ አምስት ደግሞ ቁጭ ብሎ የሚያርገበግበ ነገር ውሰ ደግሞ እሷ የለበለበች እየጮች ያርገበግበ ለዛ ላይ ጣኑ ቡቡ አድርገውት እናንተ የእውነት እኮ ነው ይመስለው። ማርያም ና ቁጭ የእውነት ነው ይመስለው ደግሞ ቡና ፊ ቡና እንድታፌን የጠራንሽ ጨምራቸዋል፣ ጨምራቸዋል። የዛሬ እኔ እኔ እኔ ምንም የምናገረው ነገር የለኝም። የዛሬ የዛሬ ፕራንክ ለሀይሚ በቃ ምንም ቃላት የለኝም። በደንብ ነው የተደረገችው። ደንግጣለች። ደግሞ ዛለ ስታያቸው ጫቱን አነሳች፣ በተነች። በቃ የምታረጉ ነገር ጠፋት። ኔናት ግራግብትን ያላት ሙሬ ብሩክ የድለኛ ልክ እንደዚህ እንደዚህ በቃ እንደዚች አይነት ሴት አግኝተ አንተ የሆነ ልክ እንደዚህ አይነት ስስ ውስጥ እንኳን ብትገባ እንኳን የምታወጣ ፍቅረኛ ነው ያለች። እግዚአብሔር ይመስገን ማለት ነው። ፍጼ ራሱ ምርጥ እህት ነው ያለች። እህትን ተንከባከባ ታይምዬ። የኔ ቆንጆ፣ የኔ ማር፣ ማርያም ዛሬ በጣም ነው ያሳዝነች። ልቤን የበላችች። የምትይዘው የምትጨብጠው ነው ያጣችው። እውነት በቃ እኔ እንጃ፣ እኔ ቃላት የለኝም። ብቻ የዛሬ ፕራንክ ይለያል፣ ይለያል። ብዙዎቻችሁ ወዳችሁታል። አዝናንቶናል። አስቆናል። እናንተ ሁሌ በቃ በእንደዘን ነገር ስመጡልን በጣም ነው ደስ የሚለን እግዚአብሔር ነው። እና ይሄ ጫቱ በቃ ይሄ ጫቱ ማለት ሌላም እንደዚህ ጭልል የሚያረግ ፍራንክ መደገም አለ፣ በብሩኬ ማርያምን። ያበደ ያበደ አይዲያ ነው የዛሬው። እውነት የዛሬው ያበደ አይዲያ ነው። ወድጀዋለሁ። በጣም ደስ የሚል የሚያስቅ የሚያዝናና ነው ምንም ነገር በቃ እውነት እና ሀይሚዬ ትንሽ ጨለለች እንጂ እኔ ሀይሚዬ ስጨልል ደስ አይለኝም፣ ስትናደድ ደስ አይለኝም። ያው ሆኗል በቃ ደስ ይላል። በመጨረሻ ደግሞ አቶ አቶ ቡሩክ አደለም እንጂ አቶ ፍፄ ቅጠሉን እንደ ተጠ ቅጠሉን ተጠምጥሞ ምንነት ጀመረ እኮ እናንተ ኧረ ጉድ ነው። የዛሬ የዛሬ ጉድ ነው። እግዚአብሔር የዛሬው ይለያል በቃ እኔ እንጃ። እውነት ኧረ በኢየሱስ እንዴት ትችላላችሁ? በቃ ይዋጣላችኋል። እናንተ በቀን ኩብ እያሉ ፊልም ብሰሩ ይዋጣላችኋል። ፊልም በቃ እውነት እውነት አንድ ዳይሬክተር አይተው እንደ ፊልም ቢያሰራችሁ እንደ ምርጥ ፊልም የምትሰሩት እርግጠኛ ነኝ። እውነት እና ይመቻችሁ። በጣም አሪፍ ነው፣ ወደነዋል። አይላቪ ሶማች ሶስታችሁንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቤተሰቦችዬ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቻው፣ ደህና ደሩልኝ። ቻው።